በዛሬ ፕሮግራም የምነግራችሁ ጸረ እርጅና ምግቦችን ይሆናል። ይሄ ማለት ምንድን ነው? የወጣትነት ውበታችሁን፣ የወጣትነት መልካችሁን ይዛችሁ ለረጅም ጊዜ እንድትቆዩ የሚረዱ ምግቦችን እነግራችኋለሁ። ከዚህ ቀደም ቶሎ እንድታረጁ የሚያደርጉ ምግቦችን ነግሬያችሁ ነበር። በተለይ ገና በወጣትነት እድሜያችሁ የትልቅ ሰው መልክ እንዲኖራችሁ የሚያደርጉ ይሄ ቆዳችሁ እንዲሸበሸብ በቆዳችሁ ላይ የተለያዩ ችግሮች እንዲፈጠሩ የሚያደርጉ ምግቦችን ከዚህ ቀደም በሰራውላችሁ ቪዲዮ ነግሬያችሁ ነበር። ዛሬ ደግሞ በተቃራኒው ውበታችሁን የሚጠብቅላችሁ የቆዳ ልስላሴያችሁን፣ ጥንካሬያችሁን የሚጠብቅላችሁ ቶሎ ቆዳችሁ እንዳይሸበሸብና እድሜያችሁ እየጨመረ ራሱ ሄዶ ነገር ግን ውበታችሁ፣ መልካችሁ ገና የልጅነታችሁ ውበትና መልክ ሆኖ እንዲቆይ የሚረዱ ምግቦችን እነግራችኋለሁ። እነዚህ ምግቦች በቀላሉ በየአካባቢያችን በየቤታችን የምናገኛቸው ነገር ግን በአግባቡ ከተጠቀምንባቸው በጣም ትልቅ ጥቅም ያላቸው ምግቦች ናቸው። ምንድን ናቸው? እንዴት እንጠቀማቸው? የሚለውን እናያለን። አብራችሁን ቆዩ። ዶክተር ዮናስ ነኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ይህን መረጃም ላይክ እና ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምንመለከተው እርድ ነው። በነገራችን ላይ እርድ በጣም በርካታ ጥቅም አለው። አሁን ምግቦችን ከለር ከመቀየር ከማቅለም ባለፈ ለሰውነታችን በጣም ትልቅ ጠቀሜታ አለው። ከዚህ ቀደም የእርድ ጥቅም እራሱን ችሎ ሰርችላችሁ ነበር፣ ከተለያዩ የሰውነት ክፍሎች ጋር ተያይዞ ያለውን ጠቀሜታ። ዛሬ ግን በተለይ ለቆዳ ትልቅ ጥቅም እንዳለው ማወቅ አለባችሁ። እርድን በምግብ መልክ መጠቀም ትችላላችሁ። ከተለያዩ ነገሮች ጋር ደግሞ እንደ ቆዳችሁ አይነት ከተለያዩ ነገሮች ጋር እየደባለቃችሁ እርድን ብትቀቡ እጅግ በጣም ትልቅ ጥቅም ይሰጠዋል። ለቆዳችሁ ወዝ ይሰጣል፣ ለስላሴ ይሰጣል። በቆዳ ላይ የሚፈጠሩ ችግሮችን እያስወግዳል፣ ይከላከላል። እንደዚሁም ደግሞ ቆዳችሁ እንዳይላላ ይሄ እየረገበ ወደታች እየወረደ እንዳይሄድ እንዳይሸበሸብ የመከላከል ስራን በከፍተኛ ሁኔታ ይሰራል። ስለዚህ አንደኛ እርድን በምግብ መልክ በተለያየ መንገድ ተመገቡ። ሁለተኛ ደግሞ ከናንተ ቆዳ ጋር ሊሄድ የሚችለውን ነገር ከእርድ ጋር እየደባለቃችሁ ለቆዳችሁ ብትቀቡ እጅግ በጣም ትልቅ ጠቀሜታን ይሰጣል። እርድ በመጀመሪያ ማወቅ አለባችሁ። ሌላው ቲማቲም ነው በነገራችን ላይ ቲማቲም በተለይ ከቆዳ ውበት ጋር የሚያያዘው በውስጡ ቫይታሚን ኤ፣ ቫይታሚን ሲ፣ ፎሊክ አሲድ እነዚህ እነዚህ ንጥረ ነገሮች በውስጡ ስለያዘ ከቆዳ ጋር ተያይዞ ትልቅ ጥቅም አለው። በተለይ ለቆዳ ውበትና ለስላሴ ያላብሳል። ከዛም ባለፈ ደግሞ የእርጅና ምልክቶችን የማዘግየት ባህሪ ያለው ቆዳችሁ ቶሎ እንዳይሸበሸብ የመከላከል ስራን ይሰራል። ውጥር ያለ ያማረ የተዋበ ቆዳ እንዲኖራችሁ ያደርጋል። ስለዚህ ቲማቲምንም እንደዚሁ በተለያየ መንገድ በቁርጥ መልክ በወጦች ውስጥ እየጨመራችሁ ቲማቲምን መመገብ በጣም ትልቅ ጠቀሜታ አለው። ሶስተኛ፣ የወይራ ዘይት ነው የምናነሳው። የወይራ ዘይት እንግዲህ በተለይ ለቆዳ ጥንካሬ ስለሚሰጥ ነው አሁን እዚህ ጋር የዌራ ዘይት ተመራጭ የሆነው ቆዳችሁ በጠነከረ ቁጥር ይሄ የመሸብሸብ የመለጠጥ ባህሪው እየቀነሰ ይሄዳል። ይሄ ማለት የተፈጥሯዊ የቆዳ ጥንካሬያችሁን ይዛችሁ ለረጅም ጊዜ እንድትቆዩ ያደርጋል ማለት ነው። ኦሊቭ ኦይል ወይንም የዌራ ዘይትን በተለያዩ መንገዶች ለሰውነታችሁ መስጠት እጅግ በጣም ትልቅ ጥቅም አለው። በነገራችን ላይ አሁን ከቆዳ ጋር ብቻ አየ ነው እንጂ ከ ሰውነት ጋር ብቻ ሳይሆን ከተለያዩ የሰውነት ክፍሎችም ጋር ተያይዞ ራሱን ችሎ የወይራ ዘይት በጣም ትልቅ ጠቀሜታ አለው። እንደውም ምግቦች ላይ ሌላ ሌላ ነገር ሌላ ዘይቶችን ከምትጠቀሙ የወይራ ዘይትን ብትጠቀሙ በጣም ለጤናችሁ ተስማሚ እንደሆነ ማወቅ አለባችሁ። ለቆዳ ውበታችሁ ደግሞ የወይራ ዘይት በጣም አስፈላጊ ነው። ሌላኛው ዳርክ ቸኮሌት ነው። ስለ ዳርክ ቸኮሌት ጥቅም ከዚህ ቀደም ራሱን ችሎ ሙሉ ቪዲዮ ሰርቼላችሁ ነበር። በተለይ በተለይ የካካዋ መጠኑ ከሰማኒያ ፐርሰንት በላይ የሆነ ዳርክ ቸኮሌት መጠቀም ለሰውነት በጣም በርካታ ጠቀሜታን ይሰጣል። እዚህ ጋር ደግሞ ያመጣንበት ዋነኛው ምክንያት ምንድን ነው? ይሄ በሽታ አምጪ ተዋሲያንን የመከላከል አቅም ስላለው ነው። ይሄ በተዘዋዋሪ እርጅና ምልክቶችን የማዘግየት ባህሪ አለው። ከዛ ባለፈ ደግሞ ይሄ የፀሐይ ጨረር ቆዳችንን እንዳይጎዳን የመከላከል ስራን በከፍተኛ ሁኔታ ይሰራልናል። በተለይ ይሄ ፀሐይ ላይ የምትውሉ ሰዎች ከፀሐይ ጋር ስራችሁ የሚገናኝ ረጅም ሰዓት ፀሐይ ላይ የምታሳልፉ እንደዚህ አይነት ሁኔታ ውስጥ የምትገቡ ከጨረር ጋር የምትገናኙ ሰዎች ዳርክ ቸኮሌት ብትመገቡ መልካም ነው። የፀሐይ ጨረር ቆዳችሁን እንዳይጎዳው የመከላከል ስራን ይሰራል። ይሄ ጤናማ የተዋበ ቆንጆ ቆዳ መልክ ከለር እንዲኖራችሁ ያደርጋል። ስለዚህ ዳርክ ቸኮሌት ብትመገቡ መልካም ነው። ሌላው ነጭ ሽንኩርት ነው። እንግዲህ ነጭ ሽንኩርት በዋናነት ልክ እንደ ዳርክ ቸኮሌት ሁሉ ይሄ በሽታ አምጪ ተዋሲያንን የመከላከል ስራን ይሰራላ ይገባቸዋል። እንደዚሁም የእርጅና ምልክቶችን የማዘግየት ባህር ያለው ነጭ ሽንኩርት ከሰውነት ጋር ተያይዞ እጅግ በጣም ትልቅ ጠቀሜታ አለው። ስለ ነጭ ሽንኩርትም ራሱን ችሎ ቪዲዮ ሰርች የላችሁ ነበር። ለሰውነታችን ነጭ ሽንኩርት ምን ጥቅም አለው የሚለውን እዛ ላይ መመልከት ትችላላችሁ። ነገር ግን ከቆዳ ጋር ተያይዞ በተለይ የእርጅና ምልክቶችን በከፍተኛ ሁኔታ ያዘገይላቸዋል። በሽታ አምጪ ህዋሲያንንም እንደዚሁ የመዋጋት የመከላከል ስራን ነጭ ሽንኩርት ይሰራል። ሌላ መነገራችሁ እንደ ሎሚ፣ ብርቱካን ያሉ በቫይታሚን ሲ በፎሊክ አሲድ የበለጸጉ ምግቦች ናቸው። በተለይ ሎሚና ብርቱካን ከሰውነትም ጋር ተያይዞ በጣም ትልቅ ጠቀሜታ አለው። ከዚህ ከቆዳ ጋር ደግሞ ተያይዞ በጣም ትልቅ ስራን ይሰራልናል። ይሄ የኮሌስትሮልና በሰውነት ውስጥ ያለ የፋት የስብ ክምችት እንዲቀንስልን ያደርጋል። በነገራችን ላይ ቆዳችንን ከሚያበላሹ ነገሮች አንዱ ይሄ አላስፈላጊ የስብ ክምችት አላስፈላጊ ኮሌስትሮል ባድ ኮሌስትሮል መጥፎ የኮሌስትሮል አይነት የምንለው በሰውነታችን ላይ መከማቸት ነው። ታዲያ እነዛ ነገሮች እየቀነሱ እየጠፉ ሰውነት ላይ አላስፈላጊ ፋቶች፣ ኮሌስትሮሎች እየቀነሱ በሚሄዱበት ጊዜ ለቆዳችንም ትልቅ እገዛን ያደርግልናል። ያማረ፣ የተዋበ፣ ለስላሳ፣ ጤናማ ቆዳ እንዲኖረን ያደርጋል። ስለዚህ እነዚህ ሎሚ ብርቱካን ነገሮችንም ብትመገቡ መልካም ነው። በመጨረሻ ምነግራችሁ አቮካዶ ነው። አቮካዶ ትልቁ ጠቀሜታ የዚህ የቆዳ ህዋሶችን የማደስ ስራን ይሰራል። ከዛ ባለፈ ደግሞ ይሄ በቆዳችሁ ላይ ጥቋቁር ነጠብጣብ፣ እንደዚህ አይነት የቆዳ ከለርን መበለዝ እንዲ እንዲህ አይነት ነገሮች ካሉ የማጥፋት የማስወገድ አቅሙ በጣም ከፍተኛ ነው። ማራኪ ጥርት ያለ ቆዳ እንዲኖራችሁ ያደርጋል። አቮካዶም በተመሳሳይ በሰውነታችን ውስጥ ትልቅ ጠቀሜታ አለው። ስለ አቮካዶም ከዚህ ቀደም ራሱን ችሎ የሰራሁላችሁ ቪዲዮ ነበር። እሱን ብትመለከቱ መልካም ነው። ከቆዳ ጋር ከቆዳ ጋር ተያይዞ የቆዳ ህዋሳቶቻችሁ ጤናማ እንዲሆኑ ይሄ የሞቱ ሴሎች በአዲስ ሴሎች እንዲተኩ የማድረግ ስራን በከፍተኛ ሁኔታ ይሰራል። ማራኪ የተዋበ ጥርት ያለ ቆዳ እንዲኖራችሁ አቮካዶን መጠቀም ትችላላችሁ። እንግዲህ እነዚህ አሁን የነገርኳችሁ ምግቦች በየቤታችን በተለያዩ መንገዶች ምንጠቀማቸው ምናገኛቸው ምግቦች ናቸው። በአግባቡ በትክክል ከተጠቀማቸቸው ለቆዳችሁ ውበት፣ ለጤንነታችሁ እጅግ በጣም ጠቃሚ እንደሆኑ ማወቅ ይኖርባችኋል። ዶክተር ዮናስ ነበርኩ። ይሄን ሀሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ